እኔ በዚህ አመኘል በዚህ አመኘል በዚህ የማያት አንቴ ማያት ነው እስኪ

እንያዝ እና ሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በእያላችሁበት ሰላማችሁ ብዙ ትበልኝ። እንግዲህ ዛሬ ምን ይዤ መጣሁ? እነሮዛን እየጠበኳቸው ነው። ቀጠሯለን። የሆነ ችግር ተፈጠረ። ችግሩ ምንድነው? ብዙዎቻችሁ ከሱመያ ጋር ከተገናኘች በኋላ አይታቸዋል። ብዙ ሰዎች ኮመንት ስር እንትን ሲሉ ነበር። ሱመያ ሮዛ ላይ የሆነ ነገር አድርጋባታለች። የሰጠቻት የአንገት ሀብል ላይ ብሩ ላይ የሆን ነገርማ አለ። ሁለታችሁ እንድታጠላላ፣ እንዳትቀራረቡ፣ እንድትሸሽ ምናምን የሚል ነገር አለ። ከዛን ቀን ጀምሮ አንድ የተገናኘ ነው እዛን ቀን አለቀሰች። ተገናኝተው ስጦታውን ከሰጠች በኋላ እሷም አለቀሰች። ከዛ በኋላ እንትን ስትል ነበረ ማለት ነው። እኔ በቃ ሀሳቧን ቀየራ ነበር ማለት ነው። እና ሀሳቧን ቀየረች። ከዛ በኋላ ድጋሚ ስደውላ ስልኬን አታነሳም፣ ብዙም አታናግረኝም ማለት ነው። በጣም ለውጥ ነው ያለችው። ጭራሽ አብራት ያለችዋ ልጅ ሳዳ የምትባለዋ ምን አለች፣ ያንተ ስልክ እራሱ ስትደውል አስተያየት ስም ራሱ ትጣራላት፣ ትንቀጠቀጣለች። የሆነ ነገር ነው የሚያደርጋት። ማነው፣ ማን ነው ሴት ትለኛለች ምናምን ነገር ስትለኝ፣ እንዴ ኮመንት ስር የሚጽፉ ነገር እውነት ነው እንዴ? በጭራሽ እንዴት አድርጓለች ብዬ አላሰብኩም። ማን ነው ኮመንት ስር የሚጽፉ ነገር እውነት ነው እንዴ? ተጠራጠርኩኝ። ማን ነው ኮመንት ስር የጻፉት፣ ሱመያ በቃ ሁለታችሁ እንዳትዋደዱ አድርጋ ነው ምናምን የሚለው ነገር እንዴት ነው እውነት ነው እንዴ? ምናምን ነገር ብዬ ነው? እና ሳዳን እስኪ ሰይዳላት ትሪያት እና የሆነ ቦታ እንሄዳለን ብለሽ ዝም ብለሽ ጥሪያት አልኳት እና ከመጣች በኋላ እኔ ፊት ለፊት በቀልባትና አውራት አለው ማለት ነው። ችግሯም እንደሆነ እና እውነትም እኔን ትጠላኛለች አትፈልገኝም፣ ወይስ እኔን ትሸሸኛለች ወይስ ቀርባት አውራኛለች የሚለውን እሱን በደንብ እርግጠኛ መሆን ስለፈለኩኝ እስኪ ጠርሻታለሁ እንግዲህ አሁን ምን ይሆናል እና ሱመያ ደግሞ በጣም የሚገርመው ነገር የሄድኩበት ቦታ በቃ እኔ ሮዛ በሮዛ ብቻ የተናደደች ነበር ይመስለኝ በሮዛ ብቻ የቀናች አንደኛ ሮዛ ቆንጂ ስለሆነች ህዝቡም እንዳለ ተመልካቹም ሮዛን አግባብሎ ስለመረጠልኝ በሷ ብቻ የቀናች መሰለኝ ህዝቡም ስለመረጠልኝ በዛ ላይ ቆንጂ ስለሆነች ሚስኪን የዋም ስለሆነች እሷን ብቻ እንደገና ደግሞ ስለምታውቃት፣ ለምን የሱመያን ጸባይ ሳውቀው እኔ እሷ የምታውቃትን ሴት እንዳገባ አትፈልግም። ለዛ አይመጣች ነበር መሰለኝ። እሷ ችግሯ ማንም ሴት አጠገቤ እንዲደርስ አትፈልግም መሰለኝ። እንዳየው ከሆነ ጊፍት ሪል ስቴትም የለቀቁትን ቪዲዮ አይታችኋል። ለህ ጊፍት ሪል ስቴት ባጋጣሚ ተጋብዤ የሆነ ኤክስፖ አዘጋጅቶ ነበር። ታላቅ ቅናሽ አድርገው ለዛ ቅናሹ ቦታ ላይ ለተመልካቾችም ለማድረስ ቪዲዮ ቀረጽኩኝ። ዝግጅቱ ላይ የምትገኝቼ የነበረ ማለት ነው። እና በተወሰነው መልኩ ለተመልካቾችም ይጠቅማቸዋል ብዙዎች ይፈልጋሉ ብዬ ለእነሱ ቪዲዮ ቀረጭ ለቀኩኝ። የሄድኩበት እዛም ያቺ ልጅቷም ደግሞ ቆንጂዬ ስለሆነ ተጠራጥራ፣ በቃ የሆነ ተምኔሉ ላይ ያለውን ቀለበት ፎቶ ምናምን ነገር ስታይ እሱ በቃ ሊያገባ ነው፣ ይህቺን ቆንጂዬ ሊያገባ ነው ብላ መታ ነው። በቃ ሚስቱ እኔን ብላ ለማሳወቅ ፈልጋ ነው አለው እኔ ተለያይተናል ተጣልተናል ምናምን ስላልኩኝ አልተለያየንም ብላት ይሆናል። በቃ ካሜራ ጀርባ ላይ ልጅቷ ብዙ ነገር ልትላችሁ ትችላለች ማለት ነው እና በሄድኩበት እየተከተለች ነው። ወጥቻለሁ፣ ካሁን በኋላ ከህይወቴ ወጥቻለሁ፣ ስለናንተ ማላወራም፣ ተጋቡ ይመቻችሁ፣ ምናምን ነገር ብላ ነበር። ግን የለችም አይደለም፣ ልትወጣ ጭራሽ እየገባች ነው ማለት ነው። አመት በሙሉ ትከታተየ፣ ለመንኳት፣ ዞርኩኝ፣ ተለማመጥኳት፣ ብዙ ነገር አልኩኝ፣ ይቅርታ አልኳት፣ ያለችበት ድረስ ሄድኩኝ። ምንም አልሰማም አለችኝ። አሁን ደግሞ በተሯ ወይ ተመልሳ ትመለስ ወይም ደግሞ ከህይወት ያ ትወጣ እየዞረች እየበጠበጠች ነው ማለት ነው። እና ብቻ በጣም ይገርማል። ከሶ ማለት ጠበቅ ነገር ነው እያረገች ያለችው ማለት ነው። እና እስኪ የነሮዛን ጠርቻችኋለሁ። እነሱም ደግሞ ምን እንደሆነች የማይ ይሆናል ማለት ነው። ስትመጣ ደግሞ ምን ያላትን ስሜት አየዋለሁ ማለት ነው። ችግሯ ማለት ነው ምን እንደሆነች ጠይቃታለሁ ባከለም እና እስከመጨረሻው ከኛ ጋር

ሮዛ እንደዚህ አትሆኚ፣ አውቀሽ አትሰማም። አና ና አውቀ አይደለም እኔ አውቀ